ሰላም፣ ሰላም ጋይሴው ከቤት የተነሳው ቤቱን አሳይን ቤቱን አሳይን ቤቲ ቤቲ ቤት የምትሉ ሙዚቃ ጫጫቴ ስላለው ነው ብሎግ ያደረኩት። ከኔ ቤት ወደ ልጅቷ ቤት ሄድኩኝ ትናንትና። ሲያወጡ አፈሩን ወደ ውስጥ ሲያስገቡ ለመለሰን ጭቃ ሊያቦ እኮ አፈሩን ወደ ውስጥ ሲያስገቡ የነቃቀሉት ጉቶ ነበረ። እሱን ለማንሳት ሄድኩኝ፣ በዛውም ለእናንተ ላሳያችሁ ብዬ ደረስኩኝ። አሁን እዚህ ጋር ጉቶውን የሰበሰቡት ባህር ዛፍ ስለነበረበት ባህር ዛፉን ቆርጠው ሲቆርጡት ጉቶ ይቀራል አይደለ? እሱን ቆፍረው ያወጡት ማለት ነው። አፈሩን ወደ ውስጥ አስገብተዋል። ዛሬ እንደምታውቁት እሁድ ስለሆነ አልመጡም እና ውዶች፣ እዚህ ጋር አፈር ተደፍቷል። አፈሩ ተደፍቶም ወደ ውስጥ ገብቷል። አሸዋለ ይህ ቤት ስንት ቅጠል ነው ያላችሁኝ ልክ እንደ እኔ ቤት ሀምሳ አንድ ቅጣል ነው ሀምሳ አንድ ቅጣል ነው። ከኔ ቤት ፊት ለፊት ነው። በጣም ነው የሚያምረው። ቆንጆ ቤት ነው። እባክሽን ቤቲ ቤቱን ፖስችልን፣ ፖስችልን፣ ፖስ ችልን፣ ፖስችልን የምትሉ ሰዎች ይሄው የናንተን ትእዛዝ አክብሬ ወድጄ ታዛዥ ሁኔ ይሄው ልፖስትላችሁ ነው። ተከታተሉ። አካባቢውን እራሱ ቀኘት፣ ቀኘት፣ ቀኘት ታረጋችኋለሁ። ኢዮቤ ምግብ ከቀመሰ በኋላ ምግብ መብላት ከጀመረ በኋላ የደቡብን ባህል አለባበስ፣ አነጋገር፣ ምግብ ስነ ስርዓት፣ ሰው የዋህነቱን እንዴት ሰው አክባሪነቱን ምናምን እየዞርኩ አሳያችኋለሁ አስተርጓሚ ይዤ ማለት ነው። አሁን ግን ኢዮቤ ምግብ ስላልበላ የግድ ቤት ለቤት በአካባቢ ከግማሽ ሰዓት ከአንድ ሰዓት የማይፈጅ መንገድ ሂጅ ነው ማሳያችሁና እኔ የምኖርበትን አካባቢ ቀኘት ቀኘት ቀኘት አደርጋችኋለሁ። ደስ የሚለው ነገር ደግሞ ከኛ ሰፈር ወደፊት ቪዲዮውን በደንብ ስታዩት እስከ መጨረሻው ታዩት አላችሁ፣ ከኛ ሰፈር በጣም የሚያምር ቻይና ድርጅት አለ፣ እንትን ሆቴል ሊያረጉት ነው እና እዚህ ጋር ማሳያችሁ፣ እንግዲህ የውሃ ልክ ነው። እዚ ጋ ስሚንቱ አንሶታል። በደንብ በደንብዩ ለእናንተ እያሳየኋችሁ ነው። ዙሪያው ውሃ ልክ ታስሯል። ይሄ የኋላ በር መግቢያ ነው። ውስጡንም ገብቼ አሳያችኋለሁ። ማየት ትችላላችሁ እና ደስ የሚል ደቡብ በተፈጥሮ አረንጓዴ ሀገር ነው። ደቡብ ማለት ነው። እዚህ ጋር ገና የሚሞላ ነው። ወደዛ ስወስዳችሁ ደግሞ በደንብ እዩ። እየተሞላ እየተሞላ ነው። ይሄ እያችሁት ከዚህ ወደዚህ እስካሁን ሳሳያችሁ የነበረው ስሚንቶ ያነሰው ነው። ከዚህ ወደዛ ደግሞ ስሚንቶ እየተሞላ ነው ማለት ነው። እና በደንብ እዩ፣ ተከታተሉ። መሬት ማስገዛት የምትፈልጉ ቤት ማሰራት የምትፈልጉ አንፈልግም አንቺ ጋር አንቻለሽበት ሀገር መኖር እንፈልጋለን ምናምን የምትሉ እንደዚህ ይሄው ድንበሩን እያሳየኋችሁ ነው። በጣም ብዙ ቦታ አለው። ከኋላም ፊት ለፊት ደግሞ እየታጠረው ነው የሚመልሰው አሸዋም ተደፍቷል። ውሃ ልኩ ታስሯል። የሚቀረው እንግዲህ ልሾ ገረገንቲ ይሞላል። ገረገንቲ ከተሞላ በኋላ ቤቱ ከተለሰነ በኋላ ገረገንቲ ይሞላል። ገረገንቲ ከተሞላ በኋላ ግርፍ ልሾ ምናምን የሚባል ነገር ይኸው፣ እንጨት እየለቃቀሙ አንድ ደሽ ሙቄ አንድ እጅ ልሞቅ ነው እንጨት እየለቃቀም ነው። እዚህ ጋር የሳሎኑ ትልቁ በር ሁለቱ ሁለቱ ሜትር ነው። ይሄ የቆምኩበት እኔ ሁለት ሜትር መስታወት የሚሆነው ነው። ይኸው ይህ ማሳያችሁ ማለት ነው። በደንብ እዩ የቆምኩበት እንጨቱን ያዝኩት የለም ሁለት ሜትር ነው እያችሁት ልክ እንደኔ በር ማለት ይህች ደግሞ ትንሿ ሁልጊዜ የምትከፈት በር መውጫ መግቢያ ናት ራሱ የኔ ቤት ነው ምን አከታከታችሁ እዚህ ላይ እንግዲህ ሲቆላኝ እዩ ሲቆላኝ አንድ በሉ ዝም ብላችሁ ቁጠሩ ስፖርት እየሰራች ነው ትለያለሽ እኮ እኔ ራሴን በራሴ የምወደው ነገር ሲቆላ እኮ ነው። ሲቆላ አያማክርም። ወደዚህ እቃ ጓዳ ወይም ደግሞ ዝም ብሎ የእቃ ክፍል ነው። ከዚህ ወደዚህ ደግሞ አሁን እገባላችኋለሁ። ይሄ ደግሞ መኝታ ክፍል ለልጆች ነው። የእናት አባት ምኝታ ክፍል ደግሞ ወስዳችኋለሁ። በጣም ቤቱ በቃ የራስ ይን ይን የራሱ ቤት ነው። በደንብ ይረገጣል ማለት ነው። እንግዲህ ከገባችሁ፣ ረገጥ ረገጥ ተደርጎ ቤቱ ይመረጋል ለማለት ነው። በየቦታው ከፋፍለው ነው ያስገቡት። እዚህ ጋር ደግሞ ሳሎኑ ነው። እያችሁት የሳሎኑ ጭቃ ነው። እዚህ ላይ ይቦካል፣ እዚህ ላይ ይለሰናል። ተለስኖ ቤቱ ተመርጎ ካለቀ በኋላ በምልክት ያው ቤቱ ተመርጎ ካለቀ በኋላ ገረገንት ይሞላል። ከዛ ልሽ ወይ ወደ ባልና አምስት ምኝታ ክፍል ገባሁ። ልክ እንደኔ ማለት ነው። ከዚህ ጋር ገና አልገባም። አፈር ውጭ ላይ አፈር አለ፣ እሱ ይገባል። ያው ጉቶ የተነቀለበትን እየለቃቀምኩ ምን ያደርጋል? አፈር ነው የሚደፈነው። ለቃቀም ልሙቀው ምን ችግር አለው እና እንደዚህ ተቆፍሮ ባህር ዛፍ የነበረበት ይነቃቀላል። ከዛ በመስኮት ኮናን በትልቅ በር ሆና መኝታ ቤቷ ሆና እኔን መጥራት ትችላለች። ይኸው ያችሁት ቅርብ ነው የኔ ቤት እና ይ ቤት ቅርብ ነው። ይኸው መጥራት ትችላለች። ፊት ለፊት ነው ይታያል። ከዛ ወጣ አድርጌ ቦታው ማለት ነው ሰሞኑን ዝናብ ዘንቦ ልነግራችሁ አልችልም። እንዴት አባቱ እንደሚያምር አካባቢው ማለት ነው፣ እንዴት እንደሚያምር አሁን እዚህ ጋር የለቃቀምኩትን ጉቶ ይዤ ሄዳለው። ይዤ ከሄድኩ በኋላ ይ አሸዋ አያችሁት፣ እዚህ ጋ አሸዋ ውሃ ልክ ታስሮበታል። እንትን ልሹ አስገብቶ ግርፍ አርጎ ምናምን ይበቃል። ካልበቃም በትንሿ ተገልባጭ እንትን ማለት ነው፣ በትንሿ ገልባጭ ማስገልበጥ ነው። ከዚህ ጋር እንጨቱን ረዘም ረዘም ያለውን እንጨት ወደ ሳ መለስኩት፣ ሌላውን ወደ ቤትና እንጨት ወይ ቤትና እንጨት ወይ እንጨት ቤትና እንጨት ይው ስብስብስብ አድርጌ ወደ ቤት አመጣለሁ፣ ቅርብ ስለሆነ ይው ሁለቱን አነሳው። አቤት ስፖርት! አቤት ሰው ጨምሯል። ቤትዬ እንዳትደፊ ቀስበ እኔ አሁን ገና ነው የታወቀኝ። ብሎክ ሳረግ ስራ መድህን ታወቀኝ ነው። እንደዚህ አድርጌ ወሰድኩ። ቦታው አያምርም አያምርም። በቃ እንደዚህ አረንጓዴ ነገር ሰርዶ ምናምን ሳይ ያደኩበት ይቦረኩበት መስክት ዝም ይሄው እዛ ጋ የኔ ኩሽና እና የኔ ትልቁም ቤት አያችሁ ትንሿ ኩሽናዬ ናት። ትልቁ ትልቁ ቤት ሄዶ ያቺ ኩሽናዬ ናት። ታያችሁ ትንሿ ትልቁ ደግሞ እኔ የምኖርበት ነው ፊት ለፊት አያችሁ። እኔ እዚህ ጫካ ውስጥ እንግዲህ እኔ ብቻ ነው የከረምኩት። ሰው በሰው መከበብ ምን ያደርጋል? ሰው ነው ሰው ሰው ነውና እዛ ጋ ነው። አሁን ነው ቤት እየተሰራ ቤት እየተሰራ ቤት እየተሰራ የመጣው ማለት ነው። አገሩ ሰላም ስለሆነ ነው እንጂ እንደዚህ ጫካ ውስጥ ብቻዬን የምኖረው። አገሩ ሰላም ባይኖር ከተማ ውስጥ ሆኖ ስንት እርብሻለሁ። ግን አገሩ ሰላም ስለሆነ ይሄው ጫካ ውስጥ ብቻዬን። እዩት እንዴት እንደሚያምር አረንጓዴው ማለት ነው። ዶሮች ራሱ እንደፈለጉ መስኩን እየዞሩ እንደፈለጉ እንደከብት ነው ሰርዶ ለቅመው የሚመጡትና ውዶችዬ፣ ማሮችዬ ዱበይ ያላችሁ ሳውዲ አረቢያ የተለያየ ሀገር ያላችሁ የሰው ሀገር የሰው ነው። በሀገራችሁ እንደዚህ ሆናችሁ ኖሩ። አያችሁት? እኔ አጥር የለውም ምን የለውም ሰው የለውም አካባቢው ጫካ ውስጥ ብቻዬን ነው የምኖረው። ምን ሆንኩኝ? ምንም። ይኸው ቤቱ ቁሞ ቁሞ ቁሞ ሰው የለበት፣ ግን ይኸው እንደፈለግኩ እየቦረኩኝ። ወደዛ ወስዳችኋለሁ። አሁን እንትኑን አሳያችኋለሁ። ራሱ ቻይናዎች የገነቡት ወደፊት ወደፊት እንትን እያለ ነው የሚመጣ አካባቢው እየለማ በጣም ትላልቅ ነገር እየተሰራበት፣ እኔ እንዲሁም አሁን ስጋት ላይ ሆንኩ። ምክንያቱም ቤቱን እንደገና አፈርሰሽ በግንብ ወይም ደግሞ በቡሊኬት ስሪው እንዳይሉኝ እየሳገሁ ነው። ግን አይሉም። ካሉም ከላይ ላይ ይጨመርበታል። ከቆርቆሮ ላይ ይቻላል መጨመርና ውዶችዬ፣ አዲስ አበባ ሸገር ምናምን ምናምን አትበሉ። አገራችሁ ላይ ሆናችሁ በየቦታው ፕሌን ስላለ የፕሌን በረራ ኢትዮጵያ ውስጥ ኢትዮጵያ ውስጥ ለመዘዋወር አርባ ደቂቃ ሰላሳ ደቂቃ ሀያ ደቂቃ ነው። ኢትዮጵያ ውስጥ በቀን ሶስት ጊዜ አየር ያርፋል። አሁን ይሄ ይኔ ያለሁት ከአየር ማረፊያ ጀርባ ነው እንግዲህ ያለሁት ማለት ነው። ስለዚህ ብልጭልጭ ያለ ሀገር የለም። ሀገር ትልቅ ሀገር ስትቀመጡ እናንተ ኮስስ ብላችሁ ነው የምትታዩት። እንደዚህ አይነት ቦታ ስትታዩ ግን እናንተ ጎላ ብላችሁ ድምቅ ብላችሁ ነው የምትታዩት። ይህን ያልኳችሁ ምክንያት ምንድን ነው? አሁን እኔ እዚህ ጋር መሰረት ጥያለሁ። ለልጆች ለልጆቼ ለራሴም እንደፈለኩ እንደፈለኩ ባወራ ቢተነፍስ እንደፈለግኩ በሆን እንዲሁም ብር ቢኖረኝ አንድ ሶስት አራት ቦታ በገዛ በአካባቢው እንደፈለግኩ እሸት እበላለሁ። ይኸው እንግዲህ እየዘለልኩ ለህር ነው። እዩ ዝም ብላችሁ እዩት እንዴት ደስ እንደሚለው እና እግዚአብሔር በሰጣችሁ ነገር እግዚአብሔርን ስታመሰግኑ ሞተር የሚሄድበት የሚመጣበት፣ ጋሪ የሚሄድበት የሚመጣበት እንዳለ መስመር መስመር አወጥቷል፣ ቦታው ማለት ነው። ባላችሁ ነገር ደስተኛ ስትሆኑ፣ ባላችሁ ነገር ስታመሰግኑ፣ ፈጣሪያችሁን ስታመሰግኑ ይህ የምታዩት ቤት ሁሉ ሰው የለው ሰው የለውም እዛ ጋየችሁት በቡሉኬት ቻይናው ግንብ ማለት ነው የቻይናው ግንብ የዶሮችን እየጠራው ዶሮችን ስጠራችሁ የሉም የት እንደሄዱ የሉ ይኸው ትናንሾች ብቻ መጡ የሉም ጠፍተዋል በቃ እንዳለ እንደ ከብት ሳር ለቀማ ፈልገን ነው የምንይዛቸው አሁን እዚህ ጋር እኔ አቅም ቢኖረኝ ከብት ብገዛ ላሞች በሬ ፍየል ዶሮ ምናምን እንደዚህ ባረባ እንትኑ ይመቻል እዛ ቻይና የገነባው ይኸው ማሳያችሁ ማለት ነው ያነ በጣም አገር ምድር ነው የተገነባው አምስተኛ ኮከብ ሆቴል ሊሆን ነው እየተባለ ነው። ሪፖርቱ በር ጋ ነው የሰሩት። እኔ ደግሞ ያለሁት ከሪፖርቱ ጀርባ ነው ያለሁት፣ አየር ማረፊያ ጀርባ ነው ያለሁት። እነሱ ደግሞ የገነቡት ከሪፖርቱ በር ነው። ምክንያቱም ከውጭ ሀገር የመጣ ሰው ቶሎ አገልግሎት እንዲያገኝ ምኝታ ቤትም ይሄ የምታዩት በታች ከኔ በታች ምታዩት ማለት ነው፣ እንደዚህ እየጠቆምኩ ማሳያችሁ። ይህ አሁን የጉንብስ የምናማየበት አካባቢ ይህ በሙሉ እንትን የሚል ነው የሚሸጥ ቦታ ነው፣ ይሸጣል። እና ሰው እንዳለ ሻሚያ ነው እየገዛ ነው ለማለት ያህል ነው። ይው እንግዲህ ያለኝን መረጃ ያለኝን እውቀት ላካፍላችሁ ብዬ ነው አሁን እጅ እርፍ የምልበት። ይሄ የምታዩት ሰው ሁሉ ቦታ መያዣ ሰርቶ ሰርቶ ሰርቶ ሰርቶ ነው መንገድ ወጥቶለታል፣ ወረቀት አለው፣ ሁሉም ነገር ያለቀለት ነው እና ፋ ብዬ ዘና ብዬ ነው የምኖረው። እና ባላችሁ ነገር ስትደሰቱ፣ ይህ የምታዩት ቤት ሙሉ ሰው የለውም። በቃ ተሰርቶ ተሰርቶ ተሰርቶ ተሰርቶ ነው መንገድ ወጣ። አሁን ይች ቦታ ይች ቤት እኔ የቆምኩባት ቤት ትነሳለች። ለምን ቻይናዎች ጋር እንትን ስለሆነች መንገድ ናት መኪና ምናምን መዘዋወሪያ ነው ተብሎ ትፈርሳለች። ሌላው ወረቀት አለው ምን አለው በቀፋ ያለ ነው ልክ የቻይናዎችን ግንብ እልፍ እንዳልና አስፓልቱ ነው ዛሌ ነው እንግዲህ እኔ እንደምንም ብዬ ሞተር ሲደርሰኝ እሺ ብዬ አስር ሺህ ብር የከፈልኩት ካለኝ አንጻር ችግር ነው። ለምን መሰላችሁ? ትራንስፖርት ሞተር ይገባል እስከ እኔ ቤት ድረስ ግን በጣም ውድ ነው። መቶ ብር ምናምን ምናምን ነው የሚሉት እንደዛ ከመሆን ይልቅ ብዬ እኔ እንትን አልኩኝ እና እንደዚህ ዘና ብዬ ነው የምኖረው። ስለዚህ ቦታ ማስገዛት የምትፈልጉ ቤት ቦታ አስገዝታችሁ ቤት ማሰራት የምትፈልጉ ይሄው እኔ እህታችሁ አለሁላችሁ እኔ ሀገር መኖር የምትፈልጉ ከተማው ገና እየለማ ነው። ሊሰፈር ተብሎ ነው የተቀመጠ ሁሉ ቤት ነው። አያችሁት? ሁሉ ቤት እዛ ጋር የምታዩት ጉሙ ይኸውላችሁ ከአርባ ምንጭ የሚመጣበት መኪና መንገድ ነው የሚታያቸው ካሜራ ውስጥ ስለሆነ ነው እንጂ አይታይም። እንዲህ ተጎምብሽ የማሳያቸው ጉሙ ተራራው ስር መኪና መንገዱ ነው። በዚህም ቀጥ ብሎ ሞተር ይሄዳል። እኔ አሁን ወደ አርባ ምንጭ ሰድ በዚህ ወጥቼ ነው የምሳፈረው ማለት ነው። እደውዬ መናኸሪያ ላይ ቦታ አስይዛለሁ። ከዛ ላይ ወጥቼ ይሄ ጉሙ በሚታያቸው ወጥቼ ወደ አርባ ምንጭ፣ ወደ አዲስ አበባ መሄድ እችላለሁ ማለት ነው። በፕሌን መሄድ ከፈለግኩ ደግሞ ከቤቴ ጀርባ ነው፣ ሪፖርት ሰፈር እንደፈለግኩ ነው። እና ቤቲ ለውጥ አለ። ወፍረሻል ወፍረሻል ወፍረሻል ወፍረሻል። አያችሁት ውፍረቴ፣ አያችሁት መገንኔ ውፍረት፣ መገንኔ ውፍረት። እኔ ውፍረቴ እንዳለ ሆኖ ቦርጭ ቢጠፋ ደስ ይለኛል። እና ተመልሼ ወደ ቤቴ ከልከልከል እያልኩ መጣው አዳዲስ መረጃ።